እኮ እኔ ቀልድ ጀመር ቀልድ ጀመር ሻለም ማለት የሚሳቅና የማይሳቅ ቦታ እንለኝ። ሲቀጥል ደግሞ አላዛር ተሳክቶላል ሊመችብ እያለ እውነት አያቱንና እናቱን አያችሁ? ወይኔ ደስ ሲሉ በሱ። እዚህ ጋር ደግሞ የሀይሚ እህት ተይተ አስተካኪልን አስተካኪይልን፣ ምን አስበች ነው እንዲ የሞዴሊስት ሀይኒ እህት ሆነሽ ማሚዬ። አይሚሲዩ ናፍቀሽን ነበር በጣም ማለት ነው። ብዙ ቀን ሆነን ካየንሽ። የሀይሚ እናት እዚ ጋር ከህትዋ ጋር እትዩዋ ግን አስተካኪ አስተካኪ። እህትሽ ሞዴል መስላ አንቺ ምንድነው ይዘሽ የመጣሽብን? ምን አለ ቀሚስ ብትለብሽ። ይቅርታ አርጉልኝ ቤተሰብ፣ እኔ አይቼ ማለፍ አልችልም። ይኸው እዚ ጋር ልጆችሽን አለባበስ ኪ ቸው እንደዚህ ናቸው። እነ ጀግኖቹ ምናምን ሀይሚዬ ማለች እንዴት ከሷ አልተማርሽም? ቤተሰቦች ምን ትሉታላችሁ? ይሄን እንደዚህ አይነት ነገር ስታየው ትልቅ ሰው ሆነ ምን ሆነ አስተያየት መስጠት ግድ ነው እንዴ? እነዚህ ልጆቹ እንደዚህ ሲሆኑ እናንተ ጭራሽ ምን ምግብ ነው ልጅ ነው ምንድነው ስፖርት ስሩ፣ ምን አስባችሁ፣ ወይ ደግሞ አለባበሳችሁን አስተቃሉ። ቀጭት እየሆናችሁ ነው እንደዚህ ላይን ሙልት የሚል አለባበስ ሁ እንትና እንኳን ስበልጣችሁ። ትናንትና እንግዲህ የተንቢ ወስዳት አያችሁ አይደል እንዴት እንደምንታውቅ ወይኔ እንዴት እንደምታስቀኝ ማለት ነው። በጣም በሳቅ እንድትምታደርገኝ ጭንቀቴን የምታስረሳኝ የምሬ ነው። የተንቢ እንዳው እድሜሽ ባረክ ማርያምን። እንደ እሷ ልጅ እኮ ስንት ሰው አስተዋወቀችን። አሁን እዚህ ጋር ድራማ ይሁን ፕራንክ ይሁን አይታወቅም። በቃ ታፋጃቸዋለች። ደግሞ መሀል ገብታ እንደዚህ መገላገሏ ራሷ አረ ወይኔ እንዲሁም በሳቅ ነው የምትገለኝ። እግዚአብሔር ሰው ባለው ነው እና እነሱ እነሱ እየጣሉ ይሁን ፕራንክ እያደረጉ ይሁን ምንም አይገባኝም። ይሄ ልጁም ከዚህ በፊት ለ ለየተንቢ ሶፋ ቤት ሰራተኛ ነበረ ሰራተኛ ነበረ። ያው ሰራተኛ ስል እንዳይደብራችሁ ሰራተኛ፣ የመንግስት ሰራተኛ፣ ነርስም፣ ሁሉም ሰራተኛ ነው ሰራተኛ ነው የሚባለው። እና በነገራችን ላይ ማለት ነው አሁንም እሷንም ጎዳና ወድቃ ነበረ እዛት ሄደችው። አሁን ለዚህ አላማ በቃቻት እግዚአብሔር። እንደዚህ ሲል ግን፣ እንደዚህ ሰው ሲለወጥ ለወጥ በጣም ደስ ይላል። የምሬን ነው ከዛ ከነበረችበት አይታችኋል። እንግዲህ ምን እንደነበረች ምን እንደሆነች። የሰው ልጅ ግን ማለት ነው ጭንቀት ሲመጣም አልፎ ደስታ እንደሚመጣ ማሰብ እውነት ያስተምራሉ። ብቻ ብዙ ነገር ትማሩበታላችሁ። ብቻ ከሁሉም ነገርና አሁን ታውቃላችሁ እንግዲህ የዚች ልጅ ህይወት አሁን ላይ ግን እግዚአብሔር ይመስገን ቢያንስ እንኳን ጸጉሯ ላጭታት ምን ብላት ይሆን አሁን ተሰርታለች። የጎንደር ልጅ ናት። በዚህ አጋጣሚ ታቋታላችሁ እና በቃ የጎንደሩን አክትም ይዛ ነው የምትሰራው። እነሱም ደግሞ በጣም ተግባብተው እየሰሩ ነው። እንግዲህ እንደምታወት ይሄ የኤፋ ወንድሟ ነው። ለየተንቢ ያ ደግሞ ሶፋ ቤት ሰራተኛዋ ነበር። ይሄ ማለት ነው ይሄ ልጅ ተዚህ በፊት አይታችኋል። ሲያመሰግናት ይቅርታ ሲጠይቃት ሊስትሮ ሲሰራ ነበርና። አረ ችርስ! አረ ወይኔ ሞትኩኝ! ዘንድሮ እግዚአብሔርን ፈታ ነው የሚያደርጉት። ፈታ ፈታ እግዚአብሔርን ማለት በቃ ሰው በራሱ ሙድ እንደዚህ ፈታ ሲል ደስ ሲል፣ አሁን ምንድነው ይሄ መሽከርከሩ? ቆይ እስኪ ምን ትሎታላችሁ? ምን እንደምን አሰባችሁት? እኔ ግራ ገባኝ። አይዲያውን ራሱ ማን እንደሚሰጣት አላቅም። ያላቀምኝ የምሬ ነውና የሰው ልጅ ከሰራ የማይለወጥበት ማይደርስበት ነገር የለም። አረ ወይኔ እንዳታፈቅራት ብቻ እንዳታፈቅራት። በራው እኔ ምለው ካሜራማናችሁ ግማን ይሆን ካሜራማኑ? ነው ይሄን ነገር የሚያስተካክለው በርግጠኝነት። እኔ ማለት በቃ እንደሰርግ ነው እንደ ምንድንነው። ወይኔ ተንቢ ልጅ እንደ አሳቀችኝ፣ በጣም እግዚአብሔርን ሞት ኩኝ። መሳቅ ነው ያልኩት እኔ። እግዚአብሔርን እንድትኩር የሚያደርገው ምሰራው ስራ እንዳለ ከዚህ በፊት በጭቃ ራሱ ጭቃ ላይ ወድቃ ምናምን አፈቀረ ልጁ ብላ ከዛ፣ እኔ ግን ኤፋ ወንድም እንዳይገባለት እየፈራው ነው ቤተሰብ። አረ ስቃላችሁ ነው ተስራበት። እኔ ልጅቷን እንትን እያልኳለም፣ ይቅርታ ስቃልን ነው ስቃልን ነው የምሬን ነው እውነት። ደስ ብሎኛል ግን በዚህ አጋጣሚ ከነበረችበት ቦታ ወጣ። እኔ የሰው ልጅ የሆነ ችግር ደርሶበት እንደዚህ ቦታ ላይ ደርሶ ችግሩን ረስቶ በራሱ ዓለም ላይ ደስተኛ ሲሆን በጣም ደስ ይለኛል። በጣም እግዚአብሔርን የተንብ የስንት ሰው ህይወት ነው ደስተኛ ሆኖ እንዲኖር ያደረገችው ከወንድሞቹ አልፋ ለሌላም ለሌላም ሰው ለሌላም ለብዙ ሰው ትምህርት እና አርያን የሆነችው እንዲሁም ደግሞ እሷም ያው እንግዲህ እግዚአብሔር ረድቷት እኔ ማለት ባለትዳር መሆኗ ያጠራጥረኛል። ልጅ መኖሩ ያጠራጥረኛል። አላቅም ብዙም እንግዲህ ሶሻል ሚዲያ ላይ የምናያት ያው ብቻዋን ነው ለቤተሰብ ለእናቶቿ ስትጨነቅ ስትጠበብ ነው። እንግዲህ አላቅም እሱን ነገር እንግዲህ ፈጣሪ ከሌላት ስጣት ፈጣሪ ነው ምለው። ከዛ ውጭ ግን ቡታጅራ ላሉ ለጎረቤቱ ሳይቀር የተንቢ እንጀራ ነው የሆነችው። የምሬ ነው ምላችሁ። እግዚአብሔር በጣም ከምላችሁ በላይ አሁንም ደግሞ አረፈደም እነዚህ ለራሱ ችልጅ ለራሱ እግዚአብሔር በቃ ውጭ ስጥላት። አዲስ አበባ ነበር ተቀጥራ የምሰራው ታውቃላችሁና፣ መናገር አይጠበቅብኝም ግን ከነበረችበትና አሁን ላይ ያለችበት ነገር ሳየው ኦ ማይ ጋድ። አንዳንዴ ሶሻል ሚዲያ በጣም ጥቅም አለው። በጣም ነው የሚጠቅም እውነት ሶሻል ሚዲያ ላይ ስትመጡ አንዳንዴ። ጥሩ ነገራችሁን ለሌላ ሰው አስተምራለሁ ብላችሁ የምታደርጉት ነገር በጣም ብዙ ሰውን ይቀይራል ገባችሁ አሁን በዛን ሰዓት የተንቢ በጣም ብዙ ነገር ነበር እንትን ያላት ፈርታም ትታት ሄዳ ነበረ ክስ ቢመጣብኝ ምን ቢመጣብኝ ብላ ግን አንዳንዴ ደግሞ በቃ የሆነ ይሁን እግዚአብሔር ያለው የፈለገው ይሁን ሚዲያ የያዘው ነገር ችግር የለውም ብላ እንደዛ ቪዲዮ ቀርጻ ቤቷ ወስዳ ጸጉሯ አላጭታት ጸጉሯ ራሱ ተባይ በተባይ ነበረ ያለ ነገር ስለሆነ ዛሬ ባወራ የደብራችሁን ብዬ አስባለሁና እንደዚህ አሁንም ብዙዎቻችሁ እንዲህ የተጨንቃችሁ ሰው ቤት ያላችሁ ልትኖሩ ትችላላችሁ እና እነሱን አይታችሁ ደግሞ ምን ሰርቶ መቀየርም እንደሚቻል አሁን ላይ ሀገራችንም በቃ ያው ጦርነቱ በዛው ልክም ቢሆን የሰው ልጅ ባገኘው አጋጣሚ መለወጥ ይችላል። እንዲ አረብ ሀገር መምጣት እንደው አታስቡት፣ የምሬ ነው እውነት። እኛ እዚህ ሆነን ስናወራ በእርግጥ እነሱ ሰልችቷቸው ነው እነሱ አይተውት ነው ትላላችሁ። እንዲያው አረብ ሀገር እንደው እግዚአብሔርን እኔ እንጃ እኔ እንዴት ብዬ እንድና እንደምናገር አላውቅም። በተለይ አሁን ላይ አረቦቹ በኢየሱስ ኦይ ባመጡ ነው የሚሻለው። እንደው አገራችሁ ቆሎ በልታችሁ ብትለወጡ አገር ቤት ያለው ሰው እንደሚበልጥ ነው። አሁን እቺ ልጅ እንግዲህ ትናንትና ነው በቃ ትናንትና ከሰው ቤት እንትናች፣ ዛሬ እንዲህ ለብሳ ስለመጣች አይደለም በቃ እንደዚህ በዚህን አክል ወሬ ማውራቷ፣ በዚህን አክል ወሬ ተናገ፣ እንደዚህ ተቀላጥፋ ቪዲዮ ላይ ሀሳብ በማቅረቧ ብቻ እኔ ወድጃታለሁ። የምሬ ነው የምላችሁ ለምጥ የሰው ልጅ የነበረበትን ቀይሮ እዚህ ቦታ ላይ ከተገኘ ቀላል ነገር እንዳይመስላችሁ ይህንን ሰርሶ ራሱ መስተዳደር ራሱ መቀየር እንደሚችል ነው። አሁን እች ልጅ እንግዲህ እያሳየች ነው ያለችው። ወንዶችን ሸተዋቸው፣ ወንድ አቅም አለው በምንም በምንም፣ ወታደርም ሆኖ ብዙ ነገር አድርጎ ሊኖር ይችላል። ሴት ልጅ ግን ያለን አማራጭ አንድ ሰው ቤት መቀጠር፣ ሁለት ደግሞ በቃ እንደዛም ሆነ ደግሞ ያልሆነ ነገር ጾታዊ በደል ይደርስብናል ምናምን ዱባይ ላይ የተከሰተውን ነገር አይታችኋል የጃዛ ቤት ግን የዚህ ሀገር መንግስት ቀፈደደው የዱባይ መንግስት ስለዚህ ነው ደስ የሚለው ወደ ሀገር ሊገባ ትኬት ቆርጦ ተያዘ ተያዘ እንዴት መከራውን አሮን እንደበላ ኢትዮጵያ ግን እንደዚህ አይነት ፍትህ የለም እና ከዛ ከዛ አንጻር ስታስቡት ሀገራችን በጣም ደካማ ነው ግን እንደዚህ አይነት ቴክኖሎጂ ላይ ደግሞ እንዲጠንክረው ሲሰሩ በጣም እየተሻለ ነው ብዬ ነው የማስበው ምክንያቱም ያው እይታ ሰው ነው የሚፈልገው። ሰው ደግሞ እኔ አሁን በቃ እንዴት ነው ሲደብራችሁ ብቻ ስልካችሁ ነው የእናንተ መደበሪያ። በተለይ እዚህ አረብ ሀገር ያለን ሰዎች፣ ሌላም ሀገር፣ ውጭ ሀገር ቢሆን ብዙ ብቻ ደስ የሚል ደስ የሚል ነገር ትምህርት ታገኙበታላችሁ። እንደዚህ ማለት ተጨናንቃችሁ በቃ ምን ልስራ አረብ ሀገር ብሄድ እንዲህ በሆን እንዲህ በሆን ብላችሁ ለምታስቡ እንደምንም ፈጣጥራችሁ በቃ የዩቲዩብ ለመስራት ስልክ ብቻ መግዛት ስልክ መግዣ ብቻ የሚሰጣችሁ ወገን ወይም ደግሞ ስልክ ብቻ የሚገዛላችሁ ሰው ነው የሚያስፈልጋችሁ እስክትንቀሳቀሱ ድረስ። ከዛ በኋላ አሪፍ ነገር ሰርታችሁ አገራችሁ ላይ መለወጥ ትችላላችሁ። እንዲያው አረብ ሀገር አትምጡ። ያለነውን በሰላም በገባን በሰላም ማለት ነው፣ በሰላም ማለት ነው። ስንት አመት ኖረን ይኸው ዝም ብለ ዝም ብሎም ዝም ብለሽም የሆነ ሰዓት የምትባረሪበት ጊዜ ይመጣል። እግዚአብሔርን እኔ አሁን እኔ እኔ አሁን ተስፋ ቆረጥኩኝ፣ አስጠለኝ እና ባላሰባችሁበት ጊዜ ለሰው ኖራችሁ ለራሳችሁ መኖር በምጀምሩበት ሰዓት የአረብ ሀገር ኖሮ እንደዚህ ነው ወይ ትሄዳላችሁ ወይ ትንትላላችሁ። እስካሁን ያለንን ጊዜ አሁንኛ ወይ በብዙ ነገር ጊዜያችን ልናቃጥል እንችላለን። ጀስት እንደኔ እኔ አሁን እኔ አሁን ዩቱብ በመስራቴ በጣም ነው ደስ ያለኝ እግዚአብሔርን ምክንያቱም ቢያንስ እንኳን ሀገሬ ስገባ እንዴ መጽናናት በራሱ አንድ ነገር ነው። የሆነ ስራ ስክትዝ ድረስ ዩቲብ ቻናል በጣም ጠቃሚ ነው እና እኔ መክፈት አልችልም ምናምን የምትሉ ልጆች አላችሁ። እኔ ስረጋጋ አሁን አሁን ያለሁበት ነገር ያው ዝም ብዬ እንዳልጠፋ አወራለሁ እንጂ በጣም አይመችም ያለውበት ሁኔታ በጣም ጭንቅላ የተዘበራረቀ ነው እና አሁን አትፍረዱብኝ ትንሽ ከተረጋጋሁኝ በኋላ ግን የቴሌግራም ግሩፕ እንከፍታለን ኮመንት ስር ምጽሁ ልጆች አላችሁ እንከፍታለን ማለት ነው ሌላው እንግዲህ እንደተመኛችሁት ፍጼ ሳሮንን በእጁ ሊያስገባት ነው እድሜ ለሳምሪ ሳሮን ሳምሪ እንግዲህ ገጥመዋል በጣም እያወዛገቡት ነበረ በዚህ አጋጣሚ የቡቡን ጓደኛ ማለት ነው ሰሩ እነሱ ማወቃ ፊልሙን ሰርተውታል እነሱ። ትናንትና በጣም በሚገርም ሁኔታ እንግዲህ ሳሩዬ አንድ ቀን ከፍፄ ጋር መታለች። እንግዲህ ሀይሚ የት እንደምታቃት አንድ ቀን ታበራራልናለች ማለት ነው ለፍፄ እንግዲህ ትሁነ አትሁነው አናቅም። ቪዲዮ ላይ እኔም አንድ ቀን ነው ያየሁ ሺ አላቃትም፣ የት እንደማቃት አላቅም ብላለች። እንግዲህ ይመስለኛል የቅመሟ ሀይሚና የሳምሪ ጓደኛ የትምህርት ቤት ጓደኛ ልትሆን ትችላለች ብዬን ያሰብኩት። እንግዲህ ፍጼም አያውቃትም፣ ገና ላ የተዋወቁ ይመስለኛል። እንግዲህ አላቅም፣ እሱን የምናየው ይሆናል ማለት ነው። ውድ ቤት ሰዎቻችን እንግዲህ ከሌላ ሀገር ከምትጣበሱ እዛው በዛው ብትጣበሱ የተሻለ ነው የተሻለ ነው። ምክንያቱም ብሩክና ሀይሚኒዋቸው አሁን በዓል ሲመጣ እሷም እናቱ ጋር እሱም አባቷ ጋር ደስ የሚል ፍቅር። እግዚአብሔርን ፍቅር ከሆነ አይቀር እንደዚህ ነው። ያው የአገር ስትሆን ትናናቃለህ ምናምን ይባላል። ያው እሱ ሰብአዊ እንትን ነው ማለት፣ የራሳችሁ አመለካከታችሁ ነው። አመለካከታችሁ መልካም ከሆነ መልካም ይሆናል እና እኔ የእነሱ ፍቅር በጣም ያስቀናኛል። ያስቀናኛል ስላችሁ በመንፈሳዊ ማለት ነው። ምክንያቱም በቃ ቤተሰብ ቢፈልጉ ሁለቱም እኩል የሆነ ፕሮግራም ቢኖራቸው እኩል የሚጓዙት የሚሄዱት። ሀይሚ ቡታጅራ ካለች ቡሩኬ ቡታጅራ አለ፣ ቡሩኬ ቡታጅራ ካለ ሀይሚ ቡታጅራ አለች። ለምን እናት አባቱ አዛው ስለሆኑ ማለት ነው። የእሱም እናት አባት አዛው ስለሆኑ እና በዚህ አጋጣሚ ሌሎቻችሁም ስትፋቀሩ እንደዚህ ቢሆን በጣም የተሻለ ነው። በእርግጥ የፍቅር ነገር አጋጣሚ ነው። እኛ መርጠ ነው አይደለም ፍቅር የሚመጣው። ግን ደግሞ አሁን ላይ እያየን ያለ ነው። ቪዲዮ ላይ እንደዚህ አይቻትና አይቻታለውና አፍቅራት ወደዳት በሚል ሁኔታ ሆኗልና ነገሮች ሁሉ እንደዛ ስለሆኑ፣ ያው ሚዲያ ላይ ስትሰሩም ቤተሰቦቻችሁ እንዳዘዟችሁ እየሆናችሁ ነው። ከቅርብ ጊዜ በኋላ ከሩጣ ከመጣች በኋላ በቃ ፍቅር የሚመረጣው በሚዲያ ሆኗልእና ውድ ቤተሰቦቻችን ሰዎቻችን፣ እንግዲህ ለፍፄ ምን ትላላችሁ? ሳሮን ትመርጦለታላችሁ ወይስ እንዴት አያችሁለት? እኔ ግን መርጫለታለሁ ማለት ባግራውንዷ አላቅም። ቲክቶክ ላይ ግን ብዙ ነገር ይለቃሉ ፎቶ ምናምን አይቻለ ቪዲዮም አይቻለሁ። ልክ እንደ ናሀይሚ ቀጮ ነገር ናት፣ የምትመች ልጅ ናት ብዬ አስባለሁ። ለፍፄ ማለት ነው። ፍፄ እንደምታዩት ዝምተኛ ነው። አንገቱ እንደፊ ነው፣ ይቅለሰለሳል ምናምን። እንግዲህ አናቅም። ከዚህ በፊት ፍቅረኛ አለው ሲባልም ሰምተን ነበረ። ያው ሶሻል ሚዲያ ላይ እንግዲህ ያለውን ነው የምናየው እንጂ ያላየነው ነገር ማውራት አንችልም። ሌላው የአላዛርና የትንሱ ፍቅር ሰሞኑን ኦማይጋድ! እኔ እምለው እኔ ግን አላዛር እናቱን የማይፈራት ለምንድን ነው ግን? እናቴ ፊት እንደዚህ በኮንፊደንስ ልላላጥ ልስም ምናምን ረበስ ነው። እኔ ገረመኝ ባይዘው። እናትየዋ ወፍራም ናት፣ ግን ስታይሏ ምናምን አለባበሷ በጣም ወድጃው። ይሄንን ልል የቻልኩበት ምክንያት ቀጣይ ላይ የሆነ ቪዲዮ አለ የሆነ ቪዲዮ አለ፣ እሱ ላሳያችሁ ስለፈለኩ ነው። ይሄንን ነገር በደንብ ልብ ብላችሁ ይት። ያላዛር እናት ወፍራም ናት፣ ግን በጣም ነው የሚያምርባት ሁሉ ነገር ምን ለብሰው ነገር ማለት ነው ሶ የእናቶች አለባበስ ማይሉት ይሁ ጣት ብቻ ቆንጆ አለባበስ ነው ለብሰውና፣ እናቱ ፊት አላዛር እንደዚህ ሲሆን እንዴት አያችሁት? ቤተሰቦች እስኪ ታረጉታላችሁ እናንተ? ሴትም ሆናችሁ ወንድም ሆናችሁ ይሄን ቪዲዮ የምታዩ እስኪ ኮመንት ስር ሐሳባችሁን ግለጹ። ምን ያክል ማለት እናቱን እንዴት ቢያቀርባት ነው በዚህ ልክ፣ ሁለት ወር ላወቃት ሴት ሙሉት የሚለው አጠገቧ እንዴት ነው አልገባኝም። ምን እኔ በጣም ግራ የሚያደርጋቸው ነገሮች እናቱን እንዴት ነው የሚያያት? ግራ ገባኝ እንደ ጓደኛ ጀስት እንደ ሰፈር ጎረቤት፣ እንደ ጓደኛ ነው የሚያያት። ማለት ምን ያክል ነው የሚቀርባት? ምን ያክል ሚስጥረኛው ብትሆን ነው በዚህ ልክ? ብቻ በጣም ግራ የሚያጋባ ነው። እንደገናም ደግሞ ትንሱ ራሱ ይህን ያህል ድፍረት መኖሯ ባይዘው ማለት ነው። ትንሱ አላዛርጋ ከሄደች በኋላ በጣም ነው የተቀየረች። ባይዘው የአላዛርጋ የሚሄዱ ሁሉ ሴቶች ይቀየራሉ እንትና ማን ነው ሄልየም፣ እግዚአብሔር ይመስገን በጥሩ ሁኔታ የተቀየረችው። ጸጉሯን፣ ጸጉሯ ሳይሰራ ሲቀር ላሰራ ይችላል። በነገራችን ላይ አላዛር ሴትን ልጅ ፕሮቶኮል በጣም ይጠብቃል። እውነት ለመናገር መዋሸት አያስፈልግም። እና ሴቶችን በጣም ለመንከባከብ በቁርጥ ነው የሚነሳው። ይሄ የታወቀ ነው። ላሰራችሁ ብሎ ሁሉ ጸጉር ቤት የሚወስድ ጀግና ነው አላዛር ማለት ነው። ይሄንን አልዋሽለትም። እንግዲህ የእውነት ያድርግልህ ብያለሁ። እንግዲህ የእናቱን አለባበስና እዚህ ጋር ደግሞ አንድ አለባበስ ላሳያችሁ። እንግዲህ ውፍረታቸው አንድ የሆነ እንግዲህ ሀይሚዬ ሞዴሏ እያ ኖራ። እህትሽ እንዴት ነው? ይሄን ልብስ ለብሰሽ የመጣሽ እህታችን ወይም ደግሞ እናታችን ሰርቶ ልጅናልሽ በእርግጠኝነት ማዘር፣ እንኳን ዋው ማዘርም በጣም ወድጃቸዋለሁ። አዋሳ ላይ እንግዲህ የሄዱት ማዘርም ነበረች፣ እህቷም ነበረች፣ ኤፋም ነበረች። ሀይሚዬ እየሄደ ጊዜ ቪዲዮ ላይ ግን አብራ አልቀረበችም እና ያው እኔ ለሱ አስተያየት መስጠት የለብኝም ብላችሁ ካሰባችሁ ቤተሰቦች ይቅርታ አድርጉልኝ። ግን ይህን አለባበስ በፍጹም በፍጹም በፍጹም የወረደ አለባበስ፣ በጣም ይደብራል። አንዳንዴ ሶሻል ሚዲያ ላይ በቃ ይሆናል አይደል፣ ቆፍጠን ብሎ መምጣት ማለት ልብሱ እኮ ቆንጆ ነው፣ በጣም ያምራል ልብሱ። ግን ከሰውነታችን ጋር የሚሄድ አይነት ልብስ ምን አለ እንደናትሻው ሙልት ያለ ልብስ ብለብሽ፣ እንደ ማሚ ማለት ነው። ማሚዬ፣ እንደው ወርቅ መስላ፣ አንቺ እንደዚህ ስትሆኝ በጣም ያሳፍራል፣ ይከብዳል፣ እውነት ይከብዳል። ምን አለ የዳቧችንን ቅርጽ እያሳየን እንደዚህ እንዴ አንቺ አሁን ባለትዳር ነሽ፣ ልጅ አለሽ፣ ስንት ነገር አለሽ፣ ብዙ ነገር ሶ እንደዚህ ምንድነው የዳቦይን ቅርጽ ይሉኝ ማለት በጣም ይከብዳል፣ ይደብራል። ይቅርታ አድርጉልኝ ቤተሰብ፣ የሚታየውን ነገር ነው የተናገርኩት፣ እንዳይደብራችሁ። እንግዲህ የሀይ ሚእህ ስለሆነች ሊደብራችሁ ይችላል። በጣም ይቅርታ። ግን እንድታስተካክል ነው እኔ የነገርኳት። ምክንያቱም ከዚህ በፊትም የሆነ ጊዜ ሩታ ና ብረሽ ልታስታርቅ መታ ቀስት እያሳዩ በጣም ሲረግጧት ነበረ፣ እና እኔ አስተያየት አሰጠውን በዛን ሰዓት። አሁን ግን ድንቅ ድንቅ የጨረቃዋ የሀይሚዬ እህት ስለሆነች አስተያየት ልሰጣት ተገድጃለሁ። አስተያየት መስጠት ማለት ኃጢአት አይደለም። የምሬ ነው የምላቸው፣ የሆነ ሰው ይስተካከላል አስተያየት ስትሰጡት። እና ይሄንን አለባበሷን እኔ ልብሱን ሞቼ ነው የምወደው፣ በጣም ነው የሚያምረው ማሚዬ እንደዚህ ስማርት መስላ አንቺን እንዴት ነው እንደዚህ እናትሽ ፊት የዳቦሽን ቅርጽ ቁጭ አድርገሽ ውልኝ እያልሽ ብትሰሪው በጣም ነው የሚደብረው። የምሬ ነው። ምንም ታላቂ ብትሆንም በጣም እየሰራ ያለ አለባብሷ ደብሮኛል። እውነት ከእናቷ ጋር ሆና እንዴት ነው እናቷ ፕሮቶኮሏን ጠብቃ፣ እሷ በዚህ ልክ እንዴት ለምን ምክንያት? ወይ ረዘም ያለ ቲሸርት እንደዚህ አይነት ነገር ስለብሱ። ረዘም ያለ ቲሸርት መልበስ በቃ አለ አይደለም። ለብሱ በጣም ያምራል። እውነት ለመናገር ያምራል። እኔ ሰውነቷ ብቻ ለምን ሰውነቷ በዚህ ልክ በዚህ በቃ፣ በጣም ይደብራል። በጣም ያስጠላ። ወይ ደግሞ ካሜራማኑ ለምን አልቆረጥከውም? በቃ ማለት እርግዝናም ቢሆን ሰውቅ ችግር የለውም ግን ለምን አስፈለገ እንደዚህ የዳቦ ቅርጽ የሉ ብሎ እንደዚህ በጣም ይደብራል። የምሬ ነው። ሴቶችዬ፣ ከተቀየማችሁ ተቀየሙኝ። ምንም ማድረግ አልችልም። የጨረቃ ፋሚሊ ናችሁ እኔ ጋ ያላችሁት የፈለጋችሁትን በሉኝ እንድታስተካክል እንደውም በኮመንት ስር መናገር አለባችሁ። የምሬ ነው። እንዴ ምን ነው እና ይሄን ይመስላል ውድ ቤተሰቦቻችን፣ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አበረታቱኝ ማለት ነው። ማሚዬ ስላየሁሽ ሟዬ ብዬሻለሁ። በጣም ናፍቀሽ ነበረ። በጣም በጣም በጣም ደስ የሚል ቆይታ ነበረ። ያው እንግዲህ አለባበሱን የተናገርኩት እኔ ለመልካም ነገር ነው፣ ለመጥፎ ነገር አስቤ አይደለም። ውድ ቤት ያው አስተያየት መስጠት ስራችን ስለሆነ ለዛ ብዬ ነው የሰጠውት። እንዳይደብራችሁ። አድርሱልኝ፣ ለሀይሚ እህት አድርሱልኝ እና መልካም ቀን ይሆንላችሁ። ባይ ባይ። በሌላ ጊዜ በሌላ ፕሮግራም ጨረቃዎች፣ በነሱ እስከምንገረ ድረስ እህታችንም ይህን ቪዲዮ ከሰማሹ እንዳይደብርሽ። ባይ።